አይንሽ ሁሉ ያለ እድሜ ማየት እንዳይችል ሰውነትሽን ሁሉ ይሄ እያቃጠለ የሚበላ አይንሽ ራሱ ማየት እየቀነሰ ነው ያለው። አንዱ ሙሉ በሙሉ ሁሉን ይችላል ምትሉ ሰዎች ቀኝ የልቡን ለመግለጽ ቋንቋ እንዳጠረው በአሰራር ነፍሴ ተደንቃ ኖራለች። ምስጋና ዋንሶባ ከልጅነትሽ አራት ዓመት የአምስት አምስት ዓመት ልጅ ሆኜ የሆነ ነገር ገባብኝ አሉ መሰለኝ። አራት ዓመት አምስት ዓመት ልጅ ሆነሽ? አዎ። ከዛ ይሄ ተደፍኖ ነበረ እንዳጋጣሚ ሲገለጥ የሆነ እንትን ወጣም ነው የሚያምኑትን እነዚህ ምልክቶች ይከተሏቸዋል። እንደምልቃለ እንደ ቃለ እኔ አማኝ ነኝ። በኢየሱስ ደም እፍታ ብለው ከፈተ። እንደምልቃለ ምልቃለ ይህ ዓይን አሁን በኢየሱስም ይገባል። እጅና እግሮቿን የሚበላ የበሽታ ጉልበት ከላዩ ላይ የተነሳ ይሆን። እግዚአብሔር ሆይ ከዚህ ቀን በኋላ የሚኖሩት የሕይወታቸው እድሜ የተአምራት እንዲሆን በኢየሱስ ጸለይኩኝ። አሜን። አማ ቀና ይባሉሽ። ማን ነው ሲሞት? እሺ፣ እሺ፣ አይዞሽ አትፈሽ፣ ቀና አንድ ጣት፣ አሁንስ? ክብር እልልታ ይገባል። ኢየሱስ ተባረክ። ትንሃለች ተመስገን። ትንሃለች ከፍ በል ትንሃለች ከልጅነት ጀምሮ አይም ያሉትን ዓይን ትቼ የሚያየውን ዓይን ነው በእጄ የያዝኩት። ከልጅነታቸው ስንት ዓመት ይሆኖታል? ማም

ተማረክ ትልሃለች፣ ተመስገን ትልሃለች፣ ከፍ በል ትልሃለች። ነብሴ እጅግ ወዳለች። ከማን ጋር ነው የመጡት? ብቻዬን ነው። እንዴት አውቆ ነው የመጡት? እዚህ መዝሙር ሰማሁና ገባሁ። እያለም አቤቴ እኔ ጌታ። አጨብጭቡና፣ እስኪ ለጌታ ክብር ስጡ። የሺ ባላለሁ በአጋጣሚ በዚህ መንገድ እያለፍኩ በጣም ደስ አለኝ። መዝሙር አምልኮት እየተመለከ ነበር። ግብ ያለኝ እግዚአብሔር አዘዘኝ ወደዚህ ግቢ ገባሁ። ግን ለብዙ ዓመት ከልጅነት ጀምሮ እኔ አይኔን ያመኝ ነበር። አንዱ አይኔ አያይም ነበር። አሁን ግን እዚህ ገብቼ ሲጸለይልኝ አይኔ ሊያይ በቅቷል። ሁለት እግሬንም ያቃጥለኛል፣ ይቆረጥበኛል። ሁሉንም ፈውስ አድርጊያለሁ፣ ተፈውሻለሁ። እናንተም እንደኔ መታችሁ እንድትፈወሱ እላለሁ። የሂደ ልጅ ድንግት ሆስፒታል እየታመመ ነበረ። ሰሞኑ ሆስፒታል ነበረ። አራት ቀን ሆነ። ዛሬ ባለፉ ከዚህ እሑድ ቀን ውሃ እዤ ገባሁት። ገብቼ ለሰሞኑ ባሉና ደሚስቷ ያለቀሱ ነበረ። አታልቅሱን ይሄ ዋ ያዙን አልኩት። ሆስፒታል ነበሩ ልጁ ደግሞ አንፍራስ ሊያርጉ እንዲያስቡ ነበር። ሆድ ውስጥ የሆን ሲመረመር ጥቁር ነገር ነው የሚታየው ና በጣም እያለቀሱ ነበር ሆስፒታል ውስጥ ና እንደዚህ ነው። ውሃ ጀርኩት ቢሮ ገብቼ ውሃ እርኩት ከዛ ይሄን ምን ውጪ ያሉ ይፈትሻሉ ምን ምን ያዘሽው ምናምን ይላሉ። አረ ልብስ ነው ምናምን አልኩት። አይ ልብስ ነው ያልኩት ገባውት ገብቼ እሱን ውሃ ሰጠሁት። ልጁ ውስጥ ያለው የሆነ ጥቁሮቹ ነገር ይታያሉ። ሊያክሞቹ ራሱ ግራ ገባ። ሰሞዱ ጣው ጥቁርናችን የሆነ ሲማራመር ማለት ነው ከዛ ይሄን ውሃ አጠጡን አልኩት። ተነሳ ልጁ ውሃ አጠጡን። ውሃ ስጠጣ ድንገት ልክት ትጠጣ

ያደረገ ጊዜ ማለት ነው። ከዛ ወንድሜ ነበረ ውጭ ቃ ተቀምጠዋል ሁሉም ሰው ገቡ ስገቡ የምናደርጋችሁት ምህረት አመጣችሁ ውሃ ጠጣን። ልጅ ምሳለው ተስታውሳላችሁ። የትላንትና እሑድ ጠዋት ነው። ባይዘ ወይ ውሃ የተጸለየ ያለ የምትፈልጉ ሰዎች ከአገልጋዮች ወስዳችሁ ሄዱ ብዬ ቢሮ ገብቼ ሳለው እንደዚች እንደ አሁኑ እየተንቀጠቀጠች መጣችና፣ የኢቴ ልጅ ታማለችና በዚህ ውሃ ላይ ቃል አውጣልኝ ይዤላት እሄዳለሁ አለች። እንደ ወሰድኩኝ ማለት ነው እግዚአብሔር ሆይ እንዳመነችው ለፈውስና ለተአምራት ይሁን ብዬ ነው የሰጠሁት እኔ ምንሽ ሐኪሙ በመሳሪያ ነው ያየው። ሆድ ውስጥ ጠቁር ነገር እንዳለ አው እንትን ይሄ ካስት ምናምንም አለ። እንደሞ ትልቅ እንትን ማሽን ውስጥም አስገብቶ ምናምን የመረምር ምንም ለነሱ አይታወቅም። እና ደግሞ እነሱ ያለቀሱ ነው ዋጠበቁት አስገባሁት። በጣም ፈራሁ። ምን ዛ መጣችሁ እንዳይሉ በጣም ተንቀጠቀጥኩት። ልክ ልጅ ዋለው ክፍል ገባሁ። ማን ግብ ያለሽ

እችም ሆስፒታል ልብስ ነው ብላ ውሀ ይዛ የምትገባ ሴትየው አንድ ናቸው። ዛሬ ደግሞ ነበሩ። የዛሬ አስራ አምስት ቀን ዓርብ ዕለት እዚህ አብረን እየጸለይን ነበረ ስለ ቤተሰባችሁ ጸሎት ስሌ። እሽ፣ አልኩና አብረን የጸለየ መጨረሻ ላይ መጨረሻ ጸሎት ላይ ታናሽ ወንድሜ በጣም ታሞ ነበር። እዚህ ጋር እብጠት ወጥቶ በጣም ታማል ብሎ እኔን ደውሎ ነገሩኝ። ከዛ መጨረሻ ላይ እንዲሁ አፖስተል ውሃ የምትፈልጉት ውሰድ ስል እኔ ውሃን ወስጄ እዚሁ ጠጥቼ፣ በኢየሱስም እኔ እንደጠጣው ታናሽ ወንድሜ አሁን ይፈወስ አልኩት። ከዛ ወንድሜ ተፈወስ። ተአምራት ማለት ከአእምሮ በላይ የሆነ ነገር ማለት አሁን በአእምሮ ሁኑና አስብ ውስጥ እኔ ጠጥቼ እሱ ይፈወስ ብዬ በኢየሱስ ስም ጠጣው። ይሄ ቀጠና ላልቀየረ ሰው አይመች አሁን እንኳን ቀጠና ሳይቀይሩ የሚሰሙ ሰዎች እግዚአብሔር አባባት ሳይሰነካከሉ ወደዚህ ቀጠና በኢየሱስ ስም ይግቡ። አሜን። እና እግዚአብሔር ይመስገን። እኔ እዚህ ውሃ እንደጠጣው ብራደር ተፈውሷል፣ ተፈውሳል። በቃ ስራ እየሰራ ነው። ሁሉም ነገር ያደርጋል፣ ይሰራል አሉ ከዛ ለእግዚአብሔር ሰጥቼ

ክብር ይህንን በተካፈላችሁት ፕሮግራም ልባችሁ የተደሰተና የተባረካችሁ በሙሉ ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ተከታታይ ፕሮግራሞቻችንን እንድትካፈሉ እንዲሁም ክራይስት ፌሎሺፕ ቸርች በሚል የፌስቡክ ፔጃችን ቲክታክ ላይ የምትከታተሉ ሰዎች ደግሞ አፖስትል ዘላለም ሰለሞን ር ክራይስት ፌሎሺፕ ቸርች ብላችሁ ሰርች በማድረግ አገልግሎቶቻችንን እንድትካፈሉ እንዲሁም ዲዩት ሰብስክራይብ ሼር በማድረግ ደግሞ አገልግሎታችን ወደ ተለያየ አካባቢ ተደራሽ እንዲሆን እንድታደርጉ ቤተ ክርስቲያን በእግዚአብሔር ረራዬ ትጠይቃለች። ከእናንተ ጋር በዚህ ሚዲያ ደግሞ ወደ ቤታችሁ መተን እግዚአብሔርን ጸጋ እንድንካፈል ዩቲዩብንም ሆነ ፌስቡክ ቲክታክን እግዚአብሔር ሲሰጠን ይህ የኢየሱስ ክርስቶስን ወንጌል ወደ ዓለም ሁሉ የምናደርስበት እግዚአብሔር ያዘጋጀን የአገልግሎት በር እንደሆነ ቤተ ክርስቲያን አበክራ ታምናለች። በመሆኑም በዚህ በሶስቱም የሚዲያ አገልግሎቶቻችን የምትከታተሉ ሰዎች እንደ ኢየሱስ ክርስቶስ ቤተሰቦችና እንደ ኢየሱስ ክርስቶስ በጎ ወታደሮች አብራችሁን የእግዚአብሔር መንግስት ወንጌላ አገልጋዮች በመሆናችሁ የሚሰማንን ታላቅ ደስታ ልንገልጻችሁ እንወዳል። በምክራችሁ በጸሎታችሁና በገንዘባችሁ የቤተ ክርስቲያኒቱን አገልግሎት ባሳለፍናቸው ሰባት ዓመታት ስትደግፉን የኖራችሁ የተለያየ ዓለማት ላይ የምትኖሩ ኢትዮጵያውያን፣ ኤርትራውያን የሰማይ አምላክ እግዚአብሔር ቤታችሁን፣ ልጆቻችሁን፣ የእጃችሁን ስራና የጉልበታችሁን ፍሬ ይባርክ። ከበጎው ነገር አንዳች እስከማይጎልባችሁ ድረስ እግዚአብሔር ይባርካችሁ። እንወዳቸዋል ከፊት ይልቅ እግዚአብሔርን መንግስት እንድንሰብክ ጊዜው አሁን ስለሆነ እንደገና አብራችሁን ለመስራት እንድትነሱ በዚሁ አጋጣሚ ላነሳሳችሁ ወደል ወዳቸዋለሁ። ጸጋና ሰላም ይብዛላችሁ።